አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድነ የተከበራችሁ የሀሩ ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን በአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አዘጋጅነት የኡለማ ምክር ቤት ሶስተኛው የኡለማዎች መደበኛ ጉባኤ ተካሂደዋል። ዝግጅቱን እናስቃኛችኋለን። አብራችሁን ቆዩ። የኡለማዎችን ጉባኤ በንግግራቸው የከፈቱት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ ይህን አይነት የኡለሞች ጉባኤ የማህበረሰብን አንድነት ለማምጣት በጋራ የሚመክርበትን እድል ይፈጥራል ያሉ ሲሆን፣ የኡማውን አንድነት ለማምጣት ደግሞ የአዲስ አበባ ኡለሞች ጉባኤ ግንባር ቀደም መሆን አለባቸው ብለዋል። እውቀትን ከስና ምግባር ጋር የተላበሰ ማህበረሰብም ከመበተን ይልቅ አሰባስቦ የመያዝ አቅም ይኖራቸዋል በማለት ገልጸዋል። እንደ ጠዋቶች እንደ ዑለማዎች እንደ ሙስሊሞች ይመረናል፣ ይበጀናል፣ ይመቸናል የምንለው ከመሀከላችን ዑለማዎቻችን መምረጥ ያለብን ግድ ነው። ዑለማዎቻችን ከመሀከላችን ስንመርጥ በትንሹ ሶስት ነገር ሶስት ነገር የያዛ መሆን አለበት ብዬ ያምናል። አንድ አልሚ ላይ ጥያቄ የለም። አልሚ ላይ ጥያቄ የለም። ሌላው አኽላቅ ላይ እንደዛው፣ አኽላቅ ላይ ጥያቄ የለም። ሌላው የምገኝብን ክፍተት ልንገራችሁ፣ እኔ የዑለማዎቻችን ክፍተት ልንገራችሁ ልንገራችሁ

ካንሰር የሆነብኝ ዑለማዎቻችን በዕልም እያጎሩን በእውቀት እያጎሩን ወደ ሊደርሺፕ፣ ወደ መሪነትና ስባል በቃ የለን የለን የለን። እዛ ላይ ትኩረት አለ። በተለይ ወጣት ዑለማዎች፣ ወጣት ዳዕዎች ጊዜ አላችሁ። መደበኛ ትምህርት ላይ ትኩረት አለ። ጎን ለጎን ዲናችሁን እያስተማራችሁ ራሳችሁን እድም እየጨመራች ሁኔታው ተመቻችቷል። መደበኛ ትምህርት ቤት መሄድ ሳያስፈልግ እቤት ሆኖ በርቀት መማር ይቻላል። በሊደርሽፕ ዲግሪ ማያት ይቻላል። ማስተርስ፣ ዶክተሬት ማሆን ይቻላል። ይሄም ቢሆን

ከወዲሁ ራሳችሁ መዘጋጀት ስላለባችሁ ነው። የዘንድ ድሮ እንኳን ባቱ ደርሶ ለምቀጥለው ይህንን እንደ አባትነት እንደ መሪነት ብቻ ሳይሆን የአባትነት ነሲሓ ነውና ይህንን ቦታ ልትረከቡ የምትችሉ አሁን ያለባቸውን ሶስቱ ላይ ሌላ ስትጨምሩ ብቻ ነው። በመልእክታቸው ማጠቃለያ ላይ ቀጣይ ዘመን የማህበረሰብ አገልጋይ የምትሆኑት እናንተ ኢማሞች በአግባቡ ለማገልገል ኢስላማዊ እውቀትን ከአመራር ክህሎት ጋር አጣምራችሁ መያዝ ይጠበቅባችኋል፣ በማለት አደራ ብለዋል። የመጪው ምርጫ በሰከነ መንገድ ለማከናወን ኢማሞች ያለባቸው ኃላፊነት የጎላ በመሆኑ በትልቅ ዝግጅት እንድትጠብቁ በማለት ሀሳባቸውን አጠቃለዋል። ምንም ለፊታችን አለ አዲስ አበባዎች የምትታዩት እንደ ክልል እንደ አንድ ክልል ሳይሆን እንደ ሀገር አቀፍ ሞዴል ናቸው። አዲስ አበባ ራሱ ሞዴል ነው። የአዲስ አበባ ኡለማ ደግሞ ሞዴል ነው ራሱ። ይህን ታምናላችሁ? ስለዚህ እናንተ ሞዴል የሆናችሁና ሞዴል ቦታ የያዛችሁ! ቀሪው ሕዝብ እናንተን ሰምቶ አይቶ ሰላም ስትሆኑ ሰላም ጫቅጫቃ ስትሆኑ ደግሞ ሌላው አጨበርባሪ ይሆናል። ግልጽ ነው የአማርኛው ስለዚህ ይሄ ምርጫ በተለይ የመስጂድ ምርጫ እንድሳካ ትልቅ ሚና መጫወት ያለባችሁ እናንተ ኡለማዎች፣ ኢማሞች፣ ሀጢቦች ናቸው። ኢማሞች፣ ሀጢቦች እንዲሁም ደግሞ የመስጂድ ኮሚቴዎች ሁለት ትላልቅ ሚና አላቸው። ሶስተኛ ይላቸው መምረጥ መምረጥ የናንተ ሚና ነው። መምረጥ የናንተ ሚና ነው። ካሁላቱ ውጭ መሆናችን የመስጊድ ኮሚቴና እማሞች ከአመቻችነት ውጭ እማምን መምረጥ መቀየር መለወን በፍጹም የለበትም። ጊዜ ያላማውት ኮሚቴ ማንካት መቀየር፣ መሻሻል የለበትም። ይሄ ምርጫ ስጋልት ድረስ በነበረበት ነው። ግን ኮሚቴዎችና ኢማሞች የሚያደርጉት ነገር ምንድነው? ያመቻቻሉ ከምርጫ ቦርድ ጋራ ሆኖ። እኛ የሌለን ስልጣን ነው የሰጠናቸው እማሞችና የመስጅድ ኮሚቴ ለማመቻቸት ማለት ነው። ለማመቻቸት፣ ለመስተባበር ምርጫው የተሳካና ፍጹም ሰላማዊ እንዲሆን ምንም ድምፅ ሳይሰማ ድምፅ ሳይሰማ ምርጫ እኮ አልቋል የሚል ብቻ እንድንሰማ ትልቅ ሚና መጫወት ያለባችሁ፣ ኃላፊነት መውሰድ ያለባችሁ እናንተ ኢማሞች ኸጢቦችና እና የመስጂድ ኮሚቴዎች ናቸው። በኡለማዎች ጉባኤ ላይ መልእክታቸውን ያስተላለፉት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼህ ሱልጣና ማኔባ ኡለማዎች ለጋራ ጉዳያችን በአንድነት በመገኘታችን ብዙ ነገር የማስተካከል አቅምን ይፈጥርልናል፣ ያሉ ሲሆን ባለፉት ሶስት ዓመታት የዑለማዎች በምክር ቤት ደረጃ መመስረቱ በጋራ ሆነን የተለያዩ ችግሮችን ልንቀርፍ አስችሎናል ብለዋል። በዛሬው ዕለት የምናደርገው የዑለማ ምክር ቤት ሶስተኛ ዙር ወይም ኮንፈረንስ በአንድ ሌሊት አሊያም በአንድ ጀንበር የተደረገ ጥረት በተደረገ ጥረት ብቻ የመጣ ሳይሆን በብዙ ጥረትና ልፋት ውጣውረድ የተሳካ ጉባኤ ነው። ዓላማው የከተማውን ህዝበ ሙስሊም ባህላፊነት ስሜት መንፈሳዊ፣ ማህበራዊ ግልጋሎት መስጠት የሚያስችል አቅምና ቁመና ለመፍጠርና ለማረጋገጥ ታስቦና ታልሞ የተመሰረተ የዑለማ ጉባኤ ነው። ባለፈው ረጅም እልክ አስጨራሽ ታሪካዊ ታሪክ ውስጥ የዑለማ ሚና ለሃይማኖት ጽናት በመከራ ጊዜ ለኡማው አቅጣጫ ለመስጠት እና ለፍትህ ዘብ በመቆም ሚናቸው ከፍተኛ ነበር። ዑለማ ለህብረተሰብ እድገት ትልቅ ሚና መጫወት የሚችል አቅም በሚያዙ በአንድነት ሆኖ በጋራ ጉዳይ ላይ ሲመከር ጠንካራ የዑለማ ህብረት ይፈጥራል። የዑለማዎችም ጥንካሬም ንቁና ጠንካራ ማህበረሰብን ለመፍጠር አይነተኛ ሚና ይጫወታል ብለዋል። የዑለማውን የጋራ ትብብር ውህደትና ህብረት ለህዝበ ሙስሊሙ የአንድነትና የብርታት ምንጭ ነው። የዑለማዊ ጥንካሬ የኡማው ጥንካሬ መገለጫ ከመሆኑም በላይ የኡማው የመሸጋገያ ድልድይ ናቸው ማለት ይቻላል። በሐሳብ መንገድ አንድ መሆናቸው የሕዝበ ሙስሊሙን ጥቅም ከማስከበር አንጻር የተሻለ አማራጭ መንገድ ነው። አሁንም የሚጠበቅብንን ኃላፊነት የበለጠ እንድንወጣ ህብረታችንን ማጠናከር የሁል ጊዜ ተግባራችን መሆን ይገባል ሲሉ መልእክታቸውን አስተላልፈዋል። የዑለማው ኃላፊነት ኡማውን ከመምራት አኳያ ከባድ መሆኑን ብንረዳም በተባበረ ክንድ በአንድ እሳቤ ባላህ ፍቃድ ወደ ኡማውን

በጉባኤው ላይ የኢትዮጵያ የዑለሞች ጉባኤ ምክትል ሰብሳቢ እና የአፍሪካ ዑለማዎች ምክር ቤት ምክትል ሰብሳቢ ዶክተር ጄላን ሀደር የምርጫ ሸራይ መሰረታዊ እና የዑለማ አመለካከት በሚል እንዲሁም በሼ ኤልያስ አህመድ የዑለማ ሚና ለማህበረሰብ አንድነት በሚል ጥናታዊ ጽሁፍ የቀረበ ሲሆን ይህም ጉባኤ በዑለሞች ዱዓ ፍጻሜውን አግኝቷል። ሀሩን ሚዲያም በቦታው በመገኘት ያዘጋጀነው ዝግጅት የተከታተላችሁትን ይመስል ነበር። ወሰላሙ አሌይኩም ወራህመቱላሂ ወበረከቱ።